ሰላም ሰላም ውድ የሰኔዘ ሚካኤልቱ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራም ውድ ተከታታዮቻችን በቀደመው ፕሮግራማችን የዘር መጀመሪያና መነሻ የሆኑ ፍጥረታት የተፈጠሩበትንና የተወለዱበትን ቀን እንዲሁም ልደታቸውን ቀን እየተመለከትን እየተመለከተን ነበረ። ዛሬ የምንመለከተው ጠጣዩን አራተኛውን ክፍል ነው ማለት ነው። በአራተኛው በእግዚአብሔር ኃይል ቀን የምሕረት ዘመን፣ የመክሰፍት ዘመን ተብሎ መለያ ይሆን ዘንድ ክፍለ ዘመናት ለዓመት በአንዱ ዓመት የሚውሉትን ለፀሐይ መስኮት ሚስጥር ይሆኑ ዘንድ አስራ ሁለት መስኮቶች እንዲሁ ለአራቱ ማዕዘን ምሳሌ የሆኑ ዘንድ አራት ክፍለ ዘመናት። እነሱም ዘመነ ጸጌ፣ ዘመነ ጸደይ የአበባ ዘመን የምንለው፣ ሁለተኛ ዘመነ ሀጋይ የመኸር ዘመን በጋ የምንለው ሶስተኛ ዘመነ መጸው መጸው የበልግ ወራቶች የምንለው አራተኛ ዘመነ ክረምት የክረምት ወራቶች ናቸው። ለሰባቱ ሰማያት ምሳሌ የሆኑት ሰባቱን ዕለታት ለአንዱ ዕለት ሌሊትና ቀን ለቀኑ 12 ሰዓት ለሌሊቱ 12 ሰዓቶች ይኖሩ ዘንድ እግዚአብሔር አዘጋጀ። በየሩ ክልል ውስጥ ባለ ጠፈር በቀን ፀሐይን በቀን የፀሐይ ብርሃን በሌሊት የጨረቃ የከዋክብት ድምቀት ያበራ ዘንድ በምድር ላይ እንዲሰለጥኑ ጨለማውን ከብርሃን እንዲለዩ እግዚአብሔር አደረገ። የብርሃን መላእክትንና የጽልመት መላእክትን በበላያቸው እንዲመላለሱ እግዚአብሔር ሥልጣን ሰጥቶ አሰማራቸው። በምድር ላይ የሾማቸውንና የአዘዛቸውን መላእክት መልካም እንደሆኑ እግዚአብሔር አየ። እግዚአብሔር ለፈጠረውና ለሚፈጥረው ፍጥረት ሁሉ ኃይልና ብርሃን የሆኑ ዘንድ አዘዘ። ቅዱስና ብሩክ በሆነው በስሙ ብሩሃን ብሩካን ሁኑ ብሎ ባረካቸው። በአምስተኛው በእግዚአብሔር አይልቀን እግዚአብሔር አለ ከአድማስ እስከ አድማስ ካለው ከምድረ የብስ ይልቅ ከጽንፈ ባህር እስከ ጽንፈ ባህር ውቅያኖስ ያለው የጨው ውሃ ማከማቻ ሶስት እጅ ነውና ደማዊ ነፍስና ሕያው ነፍስ ያላቸው ተንቀሳቃሾችና ታላላቅ ዓሳ አንበሪዎች እንደየወገናቸው ቅርፊትና ክንፍ ያላቸው የሌላቸው የአሳ አይነቶች ትዕልፍት 50 ቢሊዮን የሚሳቡና የሚሳፈፉ እንደዛብ የበቀሉትን የተጣበቁትን የቆዳ ቀለማቸው የሚቀያየሩትን እልፍተ እልፍታት 10 ኳድሪሊዮን የሆኑ የብዛታቸው አይነት እንደየወገናቸው የመጀመሪያውንና የመነሻውን የተፈጥሮ ባህሪያቸውን የሚገልጹበትን የሚባዙበትን ዘር በውስጣቸው አሳድሮ ብዙ ተባዙ ባህርንም በዘራችሁ ሙላት ብሎ ከኖረውና ካለው ከሚኖረው ከአንዱ እግዚአብሔር ዘንድ ካለ መኖር ወደ መኖር በቃሉ አፈጠራቸው። ተባትና እንስት አድርጎ በከበረው ስሙ ብሩሃን ብሩካን ሁኑ ብሎ በባህሩ ውስጥ አሰማራቸው። ሁሉም በየአይነቱ ተፈጥሮ እንደየወገኑ በባህሩ ውስጥ መኖራቸውን መኖሪያቸውን አደረጉ። እንዲሁ በውሃ ውስጥ የሚሳቡና የሚንሳፈፉትን በምድር የሚዘሉና የሚሮጡትን በጠፈር በታች የሚበሩትን በየአይነት እንደየወገኑ የሚዘሉና የሚተሙ የአንበጣና የኩብኩባ መንጋዎችን የወፎችንና የአሞራዎችን አይነት እንደየወገናቸው የሚታዩትንና የማይታዩትን ተንቀሳቃሽ ሕዋሳትን በተባዕትና እንስት አድርጎ ሁለት ሁለቱን ለመጀመሪያውና ለመነሻው ዘር የሆኑ ብሎ በእግዚአብሔር ቃል ፈጠራቸው። ውሃ የተከማቸበት ባህርና ሳርን ተከትሎ ያበቀለች ምድር ከእግዚአብሔር የተሰጧቸውንና የተሰጧቸውንና የተደለደሉባቸውን ተንቀሳቃሽ ሁሉ እንደ ድርሻቸው ተቀበሉ፣ መኖሪያና ሰፈር ማደሪያም ሆኑ። ከምድር አፈር የተፈጠሩ ሁሉ መሬታዊያን ናቸውና የምድርና የበረሃ ሀብቶች ተብለው ተጠሩ። የዚች ዓለም የምድር ሰራዊቶች ሆኑ። እግዚአብሔር ታላላቅ አንበሬዎችን የሆኑትን የሌዋታንና የሚሞትን ዘር ዐይነት እንደየወገናቸው እንደ እታቸው ግማሹ በየብስ እንዲኖር ግማሹ በባሕር ውስጥ እንዲመላለሱ አደረገ። የቢሞትና የሌዋታን ቁመታቸው እንደ ዝግባ ስፋታቸው እንደዋርቀ ይሆናሉ። አንዳንዶችም እንደ ዘንዶ ይሳባሉ። እርዝማንያቸው ከዘንዱ አስር እጥፍ ይረዝማል። እግዚአብሔር ለፈጠረው ፍጥረት ሁሉ መኖሪያውንና ምግቡን አዘጋጅቶ ከፈጠረ በኋላ እንዲህ ብሎ በከበረው ስሙ ብዙ ተባዙ፣ የበርሃንም ውሃ እንደየወ እንደየወገናችሁ ሙሏት ሙላት በምድርም ብዙ ተባዙ፣ የፈጠራችሁን እግዚአብሔርን ታመሰግኑ ዘንድ ድምጻችሁ ያማረ የአንደበታችሁ የተከፈተ ይሆንላችሁ ብሎ በከበረው ስሙ ባረካቸው። እነሱም እንደተባሉት ሆኑ እንጂ እግዚአብሔር ከፈቀደላቸው ውጭ አንዳች ነገር አልጨመሩም። ሁሉም በእግዚአብሔር ሆኑ እንጂ። እግዚአብሔር አለ፣ በምድር ላይ የምድር ደማዊ ነፍስና ልባዊ ነፍስ ያላቸው ፍጥረታት እንደ ወገኑ አእላፍት እንስሳትንና ተንቀሳቃሹ ተንከሳካሽ የምድር አራዊትን አእላፍ አእላፍት 10 ሚሊዮን የሚሆኑ እንደየወገኑ የዘወንና የቀጨን የዝርያዎችን የሰው ልጅ ገጽ የመሰለ መልክ ያላቸውን እንደየወገኑ ታወጣ አለ። እግዚአብሔርም መሬታዊና የምድር ሠራዊት የሆኑ ዘንድ ከአራቱ ባዕለት አንስቶ በእግዚአብሔር ቃል ፈጠራቸው። በአምስተኛው በእግዚአብሔር ኃይልቀን የፈጠራቸው ሁሉ በአይኑ ተመለከተ፣ መልካም ሆኖ አያቸው። ብሩሃን ብሩካኑን ብሎ ለዘራቸው ለወገናቸው ሁሉ መጀመሪያና መነሻ ዘር ሆነው የተፈጠሩበትን ተባትና እንስት አድርጎ በምድር ላይ ብዙ ተባዙ፣ ምድርንም ሙላቸው ሙላት አላቸው። እንደተባሉትም በምድር ላይ ተበተኑ። የተፈጠሩበትን ቃል የልደት ቀን ሆኖ በእግዚአብሔር ሰራዊት መጽሐፍ ተጻፈ ተመዘገበ። እግዚአብሔርን በክብር ለሚቀድሱ ሊቃውንት ቅዱሳን ለወላን ክርስቲያኖች መኖሪያና ማረፊያ የሆናት ዘንድ ወይም ደግሞ የሆኑ ዘንድ ብዙዎች የሆኑ ሌሎች ዓለሞች እንዳሉ ጌታችን ኢየሱስ ክርስቶስ እንዲህ አለ ልባችሁ አይታወቅ፣ በእግዚአብሔር እመኖ፣ በእኔም ደግሞ እመኖ፣ በአባቴ ቤት ብዙ መኖሪያ አለ ብሎ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ይናገራል። በመቶ ዓለሞች ላይ ስልጣን ከተሰጣቸው መካከል አንዱ የአዳም ነገድ ነው። በአጥያት ምክንያት ጠፍቷልና እንዲህ አለ፣ የሰው ልጅ የጠፋውን አዳምን ለማደን መጥቷልና። ምን ይመስላችኋል? ለአንድ ሰው መቶ በጎች ቢኖሩት ከነርሱም አንዱ ቢባዝን ቢጠፋ፣ ዘጠና ዘጠኙን በተራራ ትቶ ሄዶም የባዘነውን የጠፋውን አይፈልግምን? ቢያገኘውም እውነት እላቸዋለሁ ካልባዘኑት ካልጠፉት ከዘጠና ዘጠኙን ይልቅ በእርሱ ደስ ይለዋል። እንደዚሁ ከእነዚህ ከታናናሾቹ አንዱ እንዲጠፋ ሰማያት ያለው አባታችሁ በሰማያት ያለው አባታችሁ ፈቃድ አይደለም። ማቴዎስ በስምንት ቁጥር ብዙ ዓለሞች እንዳሉ በመንፈስ ቅዱስ በኩል ያስተዋሉና የተመለከቱ የቅዱስ ጳውሎስ እንዲህ ዓለም ለሽማግሌዎች የተመሰከረላቸው በዚህ ነውና፣ ዓለሞች በእግዚአብሔር ቀን እንደተዘጋጁ ስለዚህም የሚታየው ነገር ከሚታየው እንዳልሆነ በእምነት እናስተውላለን ዕብራውያን 11 ቁጥር 1 ላይ መጽሐፈ ሱባኤ የተባለው በሚስጥር ተካፍ የእግዚአብሔር ፍጥረት የብዙ ብዙ ብዙዋን ብዙአናት ነው። ማንም ሊቆጥረውና ሊያውቀው ቀርቶ ሊያስቡት የማይቻል ነው። ነገር ግን ለቅዱሳን አባቶች እግዚአብሔር በመልኩ ኪሩብ በኩል እንዲጻፉትና እንዲያውቁት ስለተነገራቸው ከነርሱ ጋር ንብረት ይኖረን ዘንድ ጽፈው በመጻሕፋቸው አስተላልፈውልናል። እኛም እንዲሁ እንደነሱ አውቀን አቀደምናላችሁ የእግዚአብሔር ፈቃዱ ሆኗል። የማይታየው የፈጣሪ የሚታየው ሲፈጠር እንደ ገበሬ ቆፍሮና አርሶ ዘርን ዘርቶ አጭዶና ወቅቶ በውድማው ላይ ያለውን ምርቱን መቁጠር እንደማይችል አምራች ገበሬ አይደለም። በፍጥሩና በፈጣሪ መካከል በጣም ልዩነት አለ። እግዚአብሔር ግን የፈጠረውን የፍጥረት አካል ከመቁጠርና ከማወቅ አልፎ የአንድን ግዙፍ ይሁን የረቀቀ አካል ኩላሊቱን መርምሮ ልቦንም አይቶ ያውቃል ያሳለፈውንም ያለንበትም የሚመጣውንም ሁሉ የሚያውቅ ሙሉ መለኮት ባህሪ ያለው አምላክ ነው በእርሱ ዘንድ የተደበቀ የለም ግልጥ ነው እንጂ ውድ ተከታታዮቻችን እንግዲህ በዚህ በሁለቱ በተከታታይ ጊዜያት ያቀረብንላቸው ስለ መጀመሪያዎቹ የፍጥረት መጀመሪያ ስለተባሉት ዘሮች ተመልክተናል እንግዲህ በመጀመሪያ በእግዚአብሔር ኃይል ቃል ከእግዚአብሔር ዘንድ የዘር መጀመሪያና መነሻ ሆነው የተፈጠሩ ፍጥረታቶችን ተመልክተናል። በቀጣይ በሌላ ፕሮግራም እስከምንገናኝ ይቆያል። የሰኒ ዘመካሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።